የመጀመሪያው እምነት ሳይስተካከል ሌሎቹን ነገሮች የፈለገውን ያህል የሰው ልጅ ቢያደርግ ከኪሳራ በስተቀር ምንም ውጤት ሊያገኝበት አይችልምአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበርአክበ

ዱንያ ላይ ምን ያማረ ሃያት አለ? ሞት የሌለበት፣ ህመም የሌለበት፣ መለያየት የሌለበት፣ ሀዘን የሌለበት ዳሩል አኺራ ነው ብለዋል። ታቢ ዩንጀል ሀሰን ወልበሽሪ ግንዳው ከሆነ ሃያታን ጠይባ ብሎ ማለት ዱያ ላይ ወሆነ ቀናአ ነው ብሎ ፈስረውታል። ሰውየው የማይስገበገብ ከሆነ በጌታው ተማምኖ በጥሩ የሚኖር ከሆነ ሃያታን ቆይባ ይህ ነው ብለዋል። ወለነዚየነሁም አጅረሁም ቢአህሰኒ ማካኑ ያዕመሉን። እንዲሁም ከሚሰሩት በበለጠ አድርገን ወይም ከስራቸው ሁሉ በጣም ብዙ ሩበሰሩት አድርገን አራም ጀዛአቸውን እንከፍላቸዋለን ይላል። ና ወንድሞቼ እህቶቼ፣ እንደዚሁ አባቶቼ፣ ሀያተን ቶይባ እናገኝ የምንችለው ስራችን ሁሉ ቃቡ ሊሆን የሚችለው አቂዳያችንን አስተካክለን በአግባብ ውስጥ እንይዝ ነው።

የአላህን ውሳኔ የሚያስተባብል የአላህ ውሳኔ ነው ብሎ የማይቀበልም፣ እኔም እረግመዋለሁ፣ ነቢያቶችም የረገሙት መርጉም ነው አሉ። ሶስተኛ የተረገመ እኛ የምንረግመው ነቢያቶችም የረገሙት ማን ነው ቢባል፣ ወልሙ ተሰሊጡ ግን ጀበሩት አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ያለውን አቅም የተጠቀመ ለምን

የኔ መስመር የጠላ ሰው ይሄ ተረገመ ነው፣ እኔም ነቢያቶችም የረገሙት ነው ብለውናል። አላህ ከኛ አይነቶቹ ሰዎች አላህ ይጠብቀን ነው እንደ ረቡላችን። ስለዚህ ኢንሻአላህ ያው የሚከበረውን ልናከብር የምንችለው ረሱል አለይሂ ሰላቱ ወሰላም እንዲያሉት የትልቆቹን ደረጃ የኦላማዎቹን ደረጃ እንዲሁም የረሱልን አለይሂ ሰላቱ ወሰላም ደረጃ ለማወቅ

ትልቅ መሆን አለብን። ትልቅ በመሆን ደግሞ ምን ያስፈልገናል? ዒልም ያስፈልጋል። ዒልም ማለት ደግሞ እንደዚሁ ዝም ብሎ በሽርስራ ሳይሆን እንደው ሰው ያሉት ነበረ የማስታውሰው፣ በአሁኑ እ ትንሽ እውቀትና ትንሽ ወረት የሚጠቅም ነገር የለም አሉ። ዒልሙንም በሚገባ ቀርቶ ወረቱንም በወሩ ይዞ የማይነግር ከሆነ የቸርቻሪው አስቸጋሪ ነው የሚሆነውና ዒልም ስንፈልግ በአግባቡ በደንብ ጠለን በደንብ ይዘን እንደ አቡ ይስሐቂ ሺራዚ እንደምታቁት በፊት ሌላ ቂያስ ለማውጣት ቢያንስ አንድ ጊዜ እንኳን ጋግሜ እመለከተው ነበር አሉ። አንድ ቀን ደርስ የሚያገዛ እስከ አንድ ጊዜ ወርደው ነበር አሉ። የማእሙረን ሙዘኒ ኒያሩትን ትሰማላችሁ። የኢማሙ ሻትይን አሪሳ ላይ የሚባል ኢስም አላቸው። ማጣቸው ያንን ቀረጡ 500 መራ ነው። አምስት መቶ ጊዜ ቀርቼዋለሁ። አምስት መቶ ጊዜ ግን በቀረሁ ቁጥር ፋኢደተን ጀዲደ አገኝበታለሁ። ኢማሙ ነው ዊናን ጊዜ ተከራከሯቸውና ምንሏቸው መሰራቸው ይህ እኮ ከወሲጥ የተነቀለ ነው። ወሲጥ ላይ እንደ ይህ ብሎታል ብለው አሏቸው። እሶ ግን አጀበሊ አምሪ ለእንዲህ አይነት ነገር እገረማለሁ። ሰዎችን አራት መቶ ጊዜ አራት መቶ ያመጡት እነ ሰዎች አሉ። የእኛ መሪዎቻችን ይህንን ይመስላሉ ያለውን ብቻ አንድ ሺህ ሶስት መቶ ሼህ አላቸው። ግን ከአንድ ሺህ ሶስት መቶ ከሰማንያ እስከ ዘጠና ያሉ ደግሞ ሴቶች ናቸው። እንደነ ብሎ አሳኪር ያሉትንም የሚያቀሩ የሴቶችም ጀግኖች አሉና ሴቶቻችንም ተንክረን ነገር ሳይሆን ከባህሩ የቀዳ ያው ባህር ነው የሚሆነው ከንፈሩንም አያርዝም እንኳን እንዲህ ቆርጠ ቀርቶ ማለት ነው። ስለዚህ አልሀምዱሊላሂ እንዲህ ያማረው በኢልም ነውና ከዑለማዎቻችን ጎን ሆነን ዛሬም ነገም ኢንሻላህ እንዲህ እንደምላችሁ ቀርሻለሁ ኢንሻላህ። ይነግስላም አህሉስና ወድጀም አህል አክራ ከዚህ ውጭ ያለ ግን ሌላው መዝሀብ እንደ ዋህቢ ያለውን ብንወስድ አሳፋሪ ነው። በራሱ ኮርቶ እንኳን እውነት ነው የምነግራችሁ ይህ አቂዳ ብሎ ማለት በአረሱና ወል ጀመዓ ጥላ ስር ተጠልለ ካልሆነ በስተቀር ይህነው እምነቴ ብለህ መንግስት ፊት እንኳን የምታቀርበው አይደለም። እረ አይደለም። መውዲድ የምናወጣለን እኛ እኮ እንደዚያው እንደ ሙስሊሞች ለንያክረው የምትኖረው በህዝብ ፊት ይዘው የምትቀርበው አይደለም። ይሄ ነው የምትከተለው፣ መሐመድ ብን አበባህብ እያልን ነው አትልም። ኧረ፣ አህለሱ ናዎችን ልዩነት የለንም እኛ እኮ ያው ማለት ነን እያልክ ነው የምትቀርበው። በእነሱ ጥላት እንደ እኛ እንደ አህለ ሱና ወልጀማዓ ብትመጣ መዝሀብ ከያስ አንድ ሀነ ፍዩን ብላ አንገትህን ጠርግ ነው የምትናገር። ሻፍዬ ከሆንክ አነ ሻፍዬ ነው ማሊክነኝ ሐንበልይነኝ፣ በአቂዳ አሽአርእይነኝ፣ ማቱሪነኝ፣ ጠሪቃ ቃድርይነኝ፣ ሻዚልይነኝ ከይ እንጂ ሸይኹል ኢስላም እያልከው ሙጀዲል ነው እያልከው የሱ ተከታይ ነው ስትል አራሰልከኝ የሚያስብል መዝሀብ ነው እንኳን የውመ ቂያማ አላሂ አ ለመንግስት ፊት ለህዝብ ፊት የሚቀርብ አቂዳ አይደለም። አቂዳ ተባት ይላል ብህ እንሻአላህ ቅድሚያ አለው። አንድ ትንሽ ይጠቋል ማውሪዱን ችግር የለም እናከብራለን ብለዋል። ከአቂዳ ፊት ጀምሮ አቂዳው ይስተካከል ለማንኛውም ሰው እኛ ጀሃነምን አንመኝም። በዚህ ውስጥ ለውስጥ

ትናንትና መውሊድ ቢድዓ ነው ስትል የነበረችው ዋሃብያ ዛሬ መስሏት በቅሸቷ ላይ ያዘችው፣ ነገ እጇ ለማይቆየው ስልጣን ስልጣን ስትይዝ ችግር የለም ዓለም አቀፍ ነው መውሊድ እናከብራለን አሉ። እና እኛ ይህ መጅሊስ ለሁሉም ዋሃብያዎች አዳር ሰምሱና ነው እንዲንጠብቁያ። ሲሆን አይችልም አቂዳ አብሮ ማለት በስልጣን ላይ ሆንክም አልሆንክም ተጠቀምክም ተጎዳህም በማንኛውም መሀል ሆነ ይዛው ቀብር የምትገባ ይዛው ሽራጥ የምትገባ ይዛው ጀነት የምትገባ አቂዳ እንጂ ወርቱ ላይ ዛሬም አይሆንም ብላ ገና ሲዳምን የምትወረዝሃበታል። የለም አቂዳ ብሎ ነው ሊመጣ ይችላል። ስቃይ ሊመጣ ይችላል

ወይ ስልጣን መስሎ ይመጣል። አይነትህም ይሄ ከስልጣን ያላለፈ ከጥቅም ያላለፈ ከብሔር ያላለፈ በተለያየ ነገር ብሲበበር የሚሄድ አቂዳ እውነት ጀነት ያስገባል? የቀብርን ጥያቄ ያሳልፋል? መሸርን ያሳልፋል? በጭራሽ አላህ ይጠብቅን። አቂባችንም አላህ ያሳምርልን። የሚታወቅ ነገር የለም። ዱአ እናደርግ ይገባል። ስለ ሀገራችንም ሰላም ስ ሎቶ ይሆናል ብለን ማንጠበቀ ሁሉ በኛ እየሆነ እያየ ነውና ይህንን በላ አላህ እንዲያነሳው በዲናችን ላይ የመጣውን በላ ሁሉ አላህ እንዲያነሳው። የሰይድአወሪኖር አኪር እንዲሆንበት እያሉ እናድርግ። ዛሬ ነገም መውሌዳችንም በአማረ መልኩ እናወጣለን። ያው ፍትያችንን እንግዲህ